ሁለት መቶ ሺህ ነው እናገኛለን ብለን እቅድ አቅድ ነው። ግን ይህን ያክል ስንደም ያው በህብረተሰብ ተሳትፎ ህብረተሰቡ የትምህርት ቤቱ ግል ነው በህብረተሰብ ነው ይህን ያረሰ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 ለማግኘት ታቅዶ የተሰራ መሆኑን ገልጸዋል። ብዙ ስራዎችን አቅደን ወደ ተግባር ገብተናል። ምናልባት አንድ ሄክታር የሚሞላ ስንዴ አለን። ይኸው ባቀላ ከጎናችን የሚታየውን ባቀላ ባዮ ፈርትላይዘር ተጠቅመን ነው፣ እሱም በቴክኖሎጂ ነው። ቢያንስ አንድ ፍሬ የተተከለው እስከ ስድስት ስምንት ጉጥ እስከ ማብቀል ደረጃ ጥሩ ደረጃ ላይ ያለበት ሂደት አለ። በቆሎ አለን፣ በቆሎም አሁን ስሸጥ